ሰላም አለይኩም ወረሕመቱላሂ ወበረካቱ የቻናሌ ቤተሰቦች እንደምን ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ በላይክ በሻይር በሰብስክራይብ እስኪ ገባገባ በሉ። እንዲሁም ከቼ ቸቸች ብዬላችኋለሁ። እንግዲህ እንደተለመደው ላይክ ሻይር ሰብስክራይብ እያደረጋችሁ ገባገባ በሉና ዛሬ የመጣሁበት አጀንዳ አንድና አንድ። እንግዲህ እንደተለም ዛሬ የመጣሁላችሁ ያው በአንደኛ ደረጃ ሱመያ ሱመያና ሰይድ ሱመያና ሰይድ ይባላሉ። እንግዲህ በሱማያና በሰይድ ነው የመጣሁት። ያው ግር ግር ግር ግር እያሉ ነው አሁንም ግርግሩ አልበረደም። እንግዲህ ያው ግርግሩን አላህ ያብረደው ብላችሁ ዶ አድርጎ የኢትዮጵያ እንዳለ ኢትዮበሮች ሹሹሹሹ እያደረጉት ነው። ነፋሱ ወደ የትኛው ቦታ ነፍሱ በግራ አይኑ እንደመታቸው አላውቅም። እንግዲህ ያው በግራ አይኑ ተመተው ነው እንግዲህ አላህስቱር ነው አሌና ወአሌይኩም ነው ወገኖች፣ እየዋ ላይክ ሸር ሰብስክራይብ እስቲ እያደረጋችሁት ገባገባ በሉና፣ ሞቀዴ መቀሸብረቅ አድርጉኝ። እንግዲህ እላለሁኝ ታብ ላይክ ሸር በአንደኛ ደረጃ ገባገባ በሉ። ላይክ ላይክ ላይክ አርጎት እስቲ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እያልኩ እንግዲህ ይሄውላችሁ በወርልቅ በወርልቅ ባመሽ ለቃቂ በልብሳ ከበርሽ ተቤቴ ለቃቂ ብሏል። ተራሽ ውስጠነ ጫፈስጠነ ልቁ ማለት ነው። አንድ የሰው ልጅ እንግዲህ ሚስትና ባል አልተማመኑ፣ ሌላ ምንም ሊደረግና ሊታይ አይችልም። ወገኖችዬ፣ ያው እንደምታዩት እንግዲህ ሰይድም ላ ይላል፣ ሱመያም ላ ትላለች። ማንና ማን ይተማመን? በቃ እኔ ማንና ማንን ለማመን ለመተማመን ታስባላችሁ? እላለሁኝ ያው እንግዲህ እንደተለመደው ግር በዝሙ ፉር በዝሙ ፉር ይላል። አንቺም ግር፣ አንቺም ግር፣ እኔም ግር፣ እኔም ግር ይላል። እንግዲህ በግራ ጎኑ ነው ጨርሶ ሴቱም ወንዱም የተነሳው። የሴቱ እንኳን ያው በግራ ጎኑ ነው። ወንዶቹ ጨርሳችሁ በግራ ጎናችሁ ሁልጊዜ የሆነ የምትተኙት መሰለኝ። ግርግር አብዝታችኋለ። ሴቶቻችሁ እንግዲህ ሴቶቻችሁ ምን አይነት አስበው ነው በምን ምክንያት ነው ይሄንን የሆነው እላችኋለሁኝ። አረ ተው ወንዶችዬ፣ ተው ተው ተው ተው። ሀቁን ይዛችሁ ወገን ብትሰሩ ችግር ይኖረዋል ብላችሁ ታስባላችሁ ግን እንደው ችግር አለው። ሀቅን ይዘን ብንሰራ ሀቅ ለሀቅ ብንቆም አላህ ስብሓነ ወተዓላ አይቆጣብን ይሆን ወላ አይቆጣብንም? እና እንግዲህ ያው ግርግሩ እንደበዛ ነው። ያው እንደተምታታ ነው። በወርለቅ በወርለቅ በመሽለቃቂ በልብሳ ከበርሽኝ ተቤት የለቃቂ አለ ተራቹ ማለት ነው። እንግዲህ ያው ወሩም ልቆነ አመቱም ልቆነ አላህ ሂስቱርና ሂስቱር አሌና ነው ወገኖችዬ ያው ገባገባ እያላችሁ እንግዲህ ላይክ ሸር ሰብስክራይብ በማድረግ ሞቅ ደመቅ አድርጋችሁ እንግዲህ አለን አለን አለን አለን አለን በሉን፣ አለን አለን ትሉን እኛ ይወድልናል አሉ ላይክ ላይክ ላይክ ላይክ አድርጉት። እንግዲህ ታብ ላይክ ሸር ታብላይክ ሸር እያደረጋችሁት ገባገባ ገባ በሉና፣ ያው እንግዲህ አለን አለን አለን በሉን። ይህን ይመስላል ዛሬ የመጣሁበት አንድና አንድ አጀንዴ። ያው እንግዲህ ሁለተኛውም ሶስተኛውም እንደ ተባለው በዙ ነው፣ ጥርቅ ጥርቅ የምንለው ማለት ነው። ተው በሏቸው ተው ተው ተው በሏቸው ተው። የሚል ጠፋ ጃዝ የሚል ነው እንጂ ሁሉም ማለት ነው እና በምን ምክንያት እንናገር? ምን እንወቅ? ምንኒ ምንንማ የሚባል ተረት ሆነብንና የሀገራችን ሕዝብ በምን አይነት ቋንቋ ይንግባ? በበሏችሁ ውስጥ ይሰቡት ራሳችሁን ወይ የዘንድሮ ተከሻይን ተምሜላችኋለሁ፣ ቀኝ ተከሻይን እና የሚግባባውም ሰውም ጠፋ። ሁሉም ነገር አላህ ይስጥር፣ አሌና ወአለይኩም እያል እንግዲህ አሎ ወዬ እና ወገኖችዬ ያው እንግዲህ እንደ ያው እንግዲህ በዚህ አይነት ነው ዛሬ ከች ከቻቻቻች ብዬ መካነ ሰላም ድቅ ያልኩላችሁ እዚህ ፍቅር ምንድነው ቦም እዛ ፍቅር ምንድነው ቦም ምንድነው ቦም ቡና ፈንድታችሁ ጨረሳችሁት ተቆበየ ስርፋው ፍቅር ጫጫታ በዛበት ወላሂ፣ አባሸቃችሁት። አሁንስ ወላሂ ዝም ብሎ ነው እንደ ፍቅር ማለት እንደው ዝም ብሎ ተምድር ተነስቶ ይላከ ካላሉ ወዲ ያለው ገንፋ ድሮ ይፋጃል። እኔ ያላወቅኩም ነበር አሉ። ባልና ሚስትም መንጫጫት፣ እንትኖችም መንጫጫት፣ እንትኖችም መንጫጫት፣ እኛ ካፕልና ነን የሚሉም መንጫጫት። እኛ ምን እንሆን ታዲያ እንግዲህ እኛ በምን እንረታ እንግዲህ። በወርልቅ በወርልቅ ባመሽ ለቃቂ በልብስ አከበርሽኝ ተቤት የለቃቂ አለ። በወርልቅ በወርልቅ ባመሽ ለቃቂ በልብስ አከበርሽኝ ተቤት የለቃቂ አለ። እና በዛ አይነት ነው እንግዲህ ግር ግር ግር ግር የሚለው። ያው ግር ግር ግር ግር ግር በሉ እንግዲህ ተጠቅቡት። ግር ግር ግር ብላችሁ እንሻአላህ ያው እንሰማለው፣ እንቁዱድ ማለት ነው። ላይክ ሼር ሰብስክራይብ በማድረግ እንግዲህ ያው ተባበሩን ብለናል። እንደተለመደው ወገኖች ታብ ላይክ ሼር ሰብስክራይብ ያደርጉት፣ ቤቱን አሟሙቁት። ይሄን ይመስላል ዛሬ አንድና አንድ የመጣሁበት አጀንዳ። አይ ኢንስቲትዩት ይሁን ብሏል። ይሁን ይሁን ይሁን ይሁን እያልን እንኑሩ ማለት ነው ይሁን ይሁን እያልን እየተቀበልነው ነው። እንግዲህ እባካችሁ ግርግር አታብዙብን፣ ጫጫታ አታብዙብን እያልን እንግዲህ ያው ሀያ የህይወት ጣምናው ግርግርታ ይሆን የህይወት ጣምናው ፍቅር ነውና፣ የሚያዋጣው ወገኖችዬ፣ ላይክ ሼር፣ ሰብስክራይብ በማድረግ እንግዲህ ሞቅ ደመቅ ሸብረቅ አድርጋችሁ ገባ ገባ በላችሁ አበረታቱን አበረታቱን እንላለን። ያው እኔም ኢንተርኔት ስለሌለ ነው ይቅርታ እንግዲህ ሰዎቹ የኢንተርኔት እንትኑ ዝቤት ወላሂ ሀቂቀተ ልንገራችሁ እዚ ቤት ኢንተርኔትና ኢንተርኔት፣ ያው ምን ልበላችሁ፣ ዝሀብ በሉት ዝሀብ፣ የዚ ቤት ኢንተርኔት ማለት ነው። በጣም አስቸጋሪ ነው። አሁን ደረጃ ላይ አርቄ ነው ዳውን ዶላር ኮ የሚያወርደው እሱም እየተቆራረጠ ኢንተርኔቱ እየሄድ እየመጣ እየሄድ እየመጣ እየሄድ እየመጣ ስለዚህ የሸልፍ አይነት ይሄዳ ያው እኔ ደግሞ ሩቅ ነኝ ከጅዳታር ስለሆንኩኝ መጨረሻ ቡሁር ላይ ስለሆንኩኝ አንድ ሰዓት ነው የሚያሰደው ወደዛ ለመሄድ አንድ አንድ መቶ ሪያል ወደ ዝት መለስ አንድ መቶ ሪያል ለኢንተርኔት ብያለ። ዲም ኢንሻአላ ለኢድ እሄዳለሁ። ለአረፋ አረፋ ሁሉም ደፋ ደፋ ብሏል። ኢንሻአላ የውመል ከሚስ እጄ ጁማአን ሰላት እሰግዳለሁ። ታልሆነ ደግሞ አላህ ተቀናኝ ተወፈቀኝ መካጀ ሰግድ ይሆናል። አላ አለም እንግዲህ አንድ ላ ያቃል ወይ ሐጅ ሄድ ይሆናል እንግዲህ ንየን ያረቡ ሰሌብ እያለሁኝ እንግዲህ አንዱ ብድ ቀርበ ይዞ ብሄድ ያረብ ሞልቶታል። ስንቱ ቦታ ላይ አረፋ ሁሉም ደፋ ደፋ ብሏል። በዚህ በሙቀቱ እንኳ ውሸት ምን ያረጋሉ። ሪ ያሰኛል፣ ግን ሙቀቱ

ገባ ገባ በሉ ሱመያዬም እንግዲህ የኔ እናትዬ እባክሽ ግር ግር ግር ግር ግር ግር አተብሽብን ከየኒህትዬ እኛ አልቻልንም። ግር ግር ግር ግር በአፈንጫችን ጥርቅ ብሎ ይውጣ ብለናል እልሻለሁ፣ የኔ ህት መልካም ሱመያ። እንግዲህ የልጆችሽን አባት ወዲያ ምንትል ወዲህ ምንትል ወዲህ ምንትል ወዲያ ምንትል አድርገሽው ነገ ጧት ይች የምትናገሯት ንግግር ለልጆቻችሁ ትቀመጣለች በአንደኛ ደረጃ ልጆቻችሁ ነገ ጠዋት አባቴ የምናርግሽው አባቴ እናቴ የምናርጋት ጥያቄ ይመጣባችኋልና፣ ተው ለልጆቻችሁ ስማችሁን አሳምሩ ብዬ ነው ምላችሁ። ይህን ይመስላል ዛሬ የመጣሁበት ለአላ ብላችሁ አፈበሉኝ።